በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር አምላክ በቸርነት በምሕረት የሚያኖረን የሚያኖራችሁ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 ይነግረንና መጽሐፍ በዚህ መጽሐፍ ላይ አንኩስ ስለተባለ ለፊልስጤማዊ ገዢ አገልጋይ መሆኑን ያንን የሳውልን ቁጣ የሳውልን ጦር በመፍራት ወይም ሳውል ሲያሳድደው እንዳይሞት በመፍራት ቀጥታ በፊልስጤማውያን እጅ መካከል ገብቶ እንደኖረ ይተርካል። ፊልስጤማውያን በጣም ቸርነት ያደረጉለት፣ አከበሩት፣ እንደ እግዚአብሔር መልእክተኛ ቆጠሩት። እሱም ከልቡ በቀንነት ያግዛቸው ነበር።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 እናንዳንዴ እኛ በምንሄድበት መንገድ ጥሩ ነው ብለን የምናስበው ግን በኋላ ፍጻናችንን የሚጎዳ ነገር እንዳለ ታውቃላችሁ ታውቃላችሁ። ጠይቦ ሰሎሞን መልካም የምትመስል መንገድ አለች፣ ፍጻሜዋን ጥፋት ነው ይላል። እና እግዚአብሔር መልአክ መጥቶ ያንን መንገድ እንድንተው እንድንተው ይከላከለናል። ተመለስ ይለናል። ያቺ አጋር የተባለች ሴት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 ቸኩ እያለሁ የፕሮግራም ሰዓት ደርሶብኛል፣ እና ጠዋት ጠዋት ኦሪት ዘፍጥረት መጽሐፍ ትምህርት የምንማርበት ሰዓት ስላለ እሱ ሰዓት ለመድረስ ማለት ነው። እንደገና በሀይቤ ዞሬ በላይ ዞሬ ሳልፍ የተመልሽ መጣው። ከመጣው በኋላ እዛ መብራት እንደተሻገርኩኝ ከፍተኛ ግጭት ነበረ እዛ መንገድ ላይ። ምናልባት ሮጭ የገባውት እዛ ውስጥም ሊሆን ይችላል። እና አንድ ጥቁር ትራፊክ መስሎ የእግዚአብሔር መልአክ ከጥፋት እየጠበቀኝ መንገድን እያስቀየሰ መሆኑ በኋላ ነው የገባኝ። እና ምንድን ነው የተረዳሁት የእግዚአብሔርን መልአክ ምንገፋ ሰዎች እንዳለን በስሜት ተው የሚለንን ልካደለም የሚለንን ለጊዜው የሚመስለን ትክክል ነው ምናደርገው ነገር ምንሄደው መንገድ ምንጓዘው ሩጫ፣ ግን ፍጻሜውን የሚያውቅ እግዚአብሔር መልአኩን ልኮ እንደሚቆጣጠረን አናስተውል፣ ከሁኔታው ጋር ልንጋጭ እንችላለን። መቼም እንደው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 የተላከው ወደ ነነዌ ነው። እሱ ወደ ስፔን ወደ ተርሴስ ነው ሄደው። ነገር ግን ወደ ነዌ ነዌ የመጣው በብዙ መከራ ውስጥ አልፎ፣ የእግዚአብሔር መልአክ ሲናገር ካልሰማ መከራ ተናግሮ ያመጣዋል። ያ ሰው በላም የሚባለው ረጋሚ አስቀድሞ እግዚአብሔር መልአክ አትሄድ ብሎታል። መንገድ ዘግቶ አህያው አናግሮ እንዳይሄድ ከልክሎታል እስራኤልን እንዳይረግም ነገር ግን በሌላ በራሱ መንገድ ሄደ። በራሱ መንገድ ሄደ። እግዚአብሔር አስደንግጦ አስተማር። የማይረግም ሕዝብ መሆኑን አስተማርም። አልፎም ሄደዋሉ መላካቸውን የሚያልፉ ከመላካቸው ጋር የሚጋጩዋሉ። ለምን እንዳሰብኩት አልሆነም? እኔ በሄድኩበት መንገድ ለምን መንገድ አልተከፈተም? የእኔ ውሳኔ ለምን አልሰመረም? ማለት ማቆም አለብን አለዚያ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 ንብረታቸውን የልጆቻችን ልጆቻችን አስይዘው ያን ሱቅ ለመግዛት እንዲደራደሩ ያደረጓቸው ነበር፣ ግን እንዴት እግዚአብሔር በመካከል ገብቶ እንዳቋረጣቸው እና ታሪኩ በዚ ያበቃ። እነዚህ ሰዎች ይሄ ሰውን ጉዳይ ሰምቶ ከመጣ በኋላ መቶ ተናገረ። ያ ቤተሰብ ስለጓጓ ሊቀበለው አልቻለም። የምቀኛ ወሬ ነው የክፎዎች ሰዎች ወሬ ነው ምናምን ብለው ተቆጡ። ከዛ በኋላ እንደገና ዋናዋን እናትየዋን ገበያተኛ አስመስለው በመላክ ሱቅ ውስጥ ለሚሰሩ ሰዎች እንድትጠይቅ ያደርጓታል። ሱቅ ውስጥ ያሉ ሴቶች ሲጠየቁ ሱቁ እኮ በጣም የከሰረ ሱቅ ነው፣ የቤት ኪራይ እንኳን መክፈል አይችልም ብለው ይነግሯታል። ትክክለኛውን መረጃ ያገኛል። ያን ጊዜ እነዚህ ሰዎች እዳ ከመግባት ተረፉ። መልአክ፣ አንዳንዴ የራሳችንን መልአክ እንገፋለን። ይሄ ሰው ይሄ ዘመድ የተባለ ሰው ቀድሞ ወሬውን የሰማው ሰው ለነዚህ ሰዎች ቤተሰብ መዳኛ መልአክ ነው፣ እግዚአብሔር የላከላቸው መልአክ ነው፣ ግን ተቃውሞታል።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 እና የነዚያ ሰዎች ያንን መናገር ዳዊት ሰልፍ ውስጥ እንዳይገባን ታሪኩ እንዳይበላሽ አደረ። ያ ትራፊክ ፖሊስ በመኖሩ እኔን ከአደጋ ተረፈኝ። እግዚአብሔር ያ ሰው በመኖሩ እነዚን ቤተሰቦች ቤታቸው ተሽጦ የማይሆን ንግድ ውስጥ ከመግባት ጠበቃቸው። እግዚአብሔር መልአኩን ሲልክ መላካችንን ከመቃወም መጠንቀቅ ይገባናል። የሰማኑ በልቦናችን ይጻፍ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ በክፉሉ ይሰውራችሁ። በዚህ ትምህርት የታነጻችሁ ሰዎች ኮሜንት አድርጋችሁ ቃሪዎች ያሰማልን ብላችሁ ጻፉ። ምንም ሳጽፎ አትውጡ ደግሞ ላይክ የሚለውን በተንኩት። እግዚአብሔር ይባርካችሁ ፊቱን ያብራላችሁ። ቀሲስ አሸናፊ ፍቅረ ማርያም ነው ይሰራል።